ምሳሌ ታክማ ዲና በደስታ ከነቅድስ ጋር ተገናኘች። በጣም ደስ ይላለ። ዝናና ማህሌት ደግሞ ሞገስን እና ብሩክን እየፈለጉ ነው። ሞገስ እንግዲህ ከተደበቀበት ዳታን ለማገኘት ወጥቶ ነገር ግን ያላሰበው ነገር አጋጥሞታል። ዝናና ደግሞ ማህሌት በሰው እየተከታተሏቸው ሲወጡና ሲገቡ እየተከታተሏቸው እንግዲህ ሞገስ እንደርሰውበታል። ነገር ግን ማህሌት እንግዲህ ዝናን የራሷን ለማለት ተግዛ ላይ ነገር ግን ዝና ደግሞ እንደማይፈልጋት ነው የሚያሳያት። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ደስዎች እንዴት ናችሁ? ከኔ ጋር ሰላም አልሐምዱሊላህ ረቢል ዓለሚን በእያላችሁ ተሰላናችሁ በስቲ ይባል ለቻናል ዲስኮሽን ሰብስክራይብ፣ ላይክ፣ ሼር ያደርጋችሁ ቤተሰብ ሆኑ ቤተሰብ ናችሁ ደግሞ አመሰግናለሁ ደስዎች። እንግዲህ በጣም በጉጉት ስንጠብቀው የኖርነው የምሳሌ ታክማ መደን ነበር። ምሳሌ እንግዲህ ሰንብታለች ወደ ውጭ ሄዳ እንደምትታከም በጣም ብዙ ዋጋ ተከፍሎባት ነበር ቅድስትም ዳታም ሞገስም። እንግዲህ በጣም ከባድ ነገር ነበር ለእሷ የከፈሉት ማለት ነው። ነገር ግን ዋጋ የከፈሉለትን ውጤት ደግሞ ዛሬ አግኝተዋለን እንግዲህ ብሩክና ምሳሌ ስትመጣ ዝናና ማህሌት የምሳሌን መደንና መሞት እየተጠባበቁ ነበርና ወደ ኤርፖርት ሄደው ነበር። እንዲሁም ሞገስ ተሸሽጎ ሄዶ እያያቸው ነበር ማለት ነው። ነገር ግን ማንም አላይም እነዝናን እየተከተላቸው ሄዶ እሱም በሰላም መንጣታቸውን አይቶ ተመልሷል ማለት ነው። እንግዲህ አሁን ላይ ሞገስ ሉላን ይዞ ተሸሽጎ ነው ያለው ማለት ነው። ማህሌትም እንግዲህ ዝናን በእጅ አስገባለሁኝ ይወደኛል እያለች እንግዲህ ታባብል ይዛለች። የፍራታንም እንደውም ፍራታ እሱን በእጅስ ታስገባሽ ጎበዝነሽ ነገር ግን ደግሞ እሱ አይያዝሽም እያለቻት ነበር። አስይዘዋለሁ፣ ቀስ ብዬ ፍቅር አስይዤ የራሴ ያደርገዋለሁ እያለች እሷም ደግሞ እየፎከረች ነው አደርገዋለሁኝ እንኳን ለራሴ ላንቺም እበቃለሁኝ። እሱን እንግዲህ ወደ ራሴ አድርጌ ዝናን እያለች ነው። ነገር ግን ዝና ደግሞ በአግባቡ እንኳን መልስ ሰላም እንኳን አይላትም እያከላፈታት እንግዲህ። እሷ ግን እሱን ለማስያዝ ፍቅር ትግላት ታሉላ በስተቀር ማንም ሰው አይመስለኝም። ሰላም ነህ ስትለው አይ እያወቅሽ ለምን ትጠይቂኛለሽ? የኔ ሰላም ሉላ ናት፣ ማንም ሰው አይደለም። ሉላንት አላገኘው መቼም መቼም፣ ሰላም አልሆንም እያለ እንግዲህ ይጎራባት ይዟል ማለት ነው። ማህሌትም እንግዲህ ምንም ማድረግ አትችልም። የጠበቀችው እንግዲህ ማህሌት ምሳሌ ያው በዛው እንድትቀርና የሷራ ካለት ነበር። ነገር ግን ደግሞ ምሳሌ ዲና በደስታ መታለች። እንግዲህ ምንድነው ያስደነገጣቸው እነቅድስትና ዳታ ሲቀበባቸው ብሩክ እንግዲህ ምሳሌ ሸሽጓት ነበር እና ሻንጣውን ብቻ ነበር ይዞ የገባው ሲወጣ ማለት ነው። የሪፖርተር ላይ ምሳሌ ሳትኖር ሻንጣውን ብቻ ይዞ ሲመጣ እነ ቅድስትና ዳታ በጣም ነበር የደነገጡት። ያ ማለት ምሳሌ ሞታ መስላቸው ማለት ነው። እንዲሁም ዝናና ማህሌት መኪና ውስጥ ሆነው ሲያዋቸው ማህሌት ብሩክ ብቻውን ሻንጣውን ይዞ ሲመጣ ወደ ውጭ ሞታለች ብላ በጣም ደስ ብሏት ነበር። ነገር ግን ደግሞ ብሩክ ፕራንክ አድርጓቸው ነው ምሳሌን ደብቋት ነበር ሻንጣውን ይዞ ሲመጣ የነበረው እዛ እንደነሱ ስትቀርብ ምሳሌ ተተሸሸገች። በወታ በደስታ ነበር የተሳሳሙትና በፍንጥ እዛ በጣም ደስ ብሏቸው የተገናኙት። ያን ጊዜ ግን ማህሌትና ዝና በጣም ጨጓራቸው ተቃጠለ ማለት ነው። እኔ ተምኖ ሆንኩኝ ከቤት ያልሆንኩኝ ከትዳሬ እንዲሁም ሜዲያ ላይ ቀረው እያለች ጸጉሯን እየነጨች ነበር ማህሌት ያን ጊዜ ማለት ነው። እንዲሁም ደግሞ ዝና እንግዲህ በጣም ተናዷለ። በቃ ማየት የምፈልገውን ነገር የማልፈልገውን ነገር ፊት ለፊቴ አየሁ ብሎ ነበር ያለው ማለት ነው። በጣም ነበር የተበሳጨው። ምሳሌ ደስ ብሏት እየተጫወተች በጤና ስትመጣ ማለት ነው እንዲሁም ምሳሌ መኪና መስመራይ ስትጫወትና ስትሮጥ ዝናና ማህሌት የሚሄዱበት መኪና ሊገጫ ሞከራ አድርገው ነበር፣ ነገር ግን አልገጯትም ማለት ነው። ብቻ በጣም ደስ ደስ ይላለ እንግዲህ ቢያታም የነ ዝናና ማህሌት እና የፍራታ ቢመተው በፖስ መያዛችሁ እየነገራችሁ ነበር። እንዲሁም ደግሞ ሉላና ሞገስ መገናኘታቸውን፣ ሉላም እንግዲህ ዝናን መታው እንደጠፋች እና ሞገስ እና ሉላ እንዲ ላይ እንደሆኑ እየነገረችውና እየተደሰተ ነበር ማለት ነው። ብሩክም እንግዲህ ሞገስን ማግኘት አለብኝ ብሎ ለማግኘት በጣም ሻግሮ ነበር። እዳታና እንግዲህ ሞገስ ሲደዋወሉ እንግዲህ ጥሩ ነገር አለ ምሳሌ ዲና መጣች ብሩክም አንተን ማግኘት ይፈልጋል ስትለው ኤርፖርት መጥቼ አያችኋለሁኝ አለ። እንዴት ሳተ መጣ ስትለው ያው እነ ዝና ስላሉ እያላት ነበር። እነ ዝናን እንግዲህ ቅድስ ታላያቸው ማለት ነው። ከዚያም በኋላ እንግዲህ ማህሌትና ዝና መውጫና መግቢያቸውን ሲገናኙ የብሩክና የሞገስን ሰው እንጠባበቅላቸው አድርጋ ያው ተተጠባበቀ በኋላ ዳታና ብሩክ እንግዲህ ውጭ ላይ መናፈሻ ወጥተው ሞገስን ለማግኘት እየጣረ ነበር። ያን ጊዜ እንግዲህ ሉላ አትውጣ እያለች ነበር፣ ነገር ግን ማግኘት ስላለበት ያጣ ሞገስም ወጥቷል ማለት ነው። ያን ጊዜ ግን ብሩክና ያጣን እንግዲህ የሚከታተላቸው ሰው አይቶ እየተንቀሳቀሱ ነው ብሎ ለማህሌት ደውላት። ዝናና ማህሌትም ወደ እነሱ እየሄዱ ነበር እንግዲህ ማለት ነው። እንግዲህ ዝና ጉራው መቼም አይቻልም። ዛሬ ሁለቱንም ከመሬት ቀብራቸዋለሁኝ እያለ ነበር ማለት ነው። ያን ጊዜ እንግዲህ ሞገስ ሊያጣን ዝና እየተከታተልሽ ከሆነ እይና እንገናኝ ሲላት እንግዲህ ሞገስ ዝናን ሳያቸው አይቀርም ማለት ነው። ያን ጊዜ መሳሪያ ሲወጣ ነበር። ያው እንግዲህ መሳሪያ ስለያዘ አስቀድሞ ዝናን ይመቷል ብዬ እገምታሉ። በእኔ ግምት አይቀደም ምክንያቱም የብሩክን እንግዲህ መሳሪያ ይዟል እሱ ማለት ነው። እናም ያሸንፋሉ ባይ ነኝ። እና ብሩክን እንግዲህ በኋላ እንደሚፈለሟቸው ቃል ገብቷል ማለት ነው። ማህሌት እንግዲህ ዝና አጠገብ ሆና አሁንም ጦርነቱ የበለጥ ነው የሚፋፋሙ እያለች ነበር። ማን እንደሚያሸንፍ እንግዲህ ደግሞ እናያለን። ዋናው ደሳው የስ የሚለው ነገር ብዙ መጽዋት የከፍሩት ና የምሳሌ መዳን ነው። የምሳሌ ጤና መመለስ ነው። ካሁን በኋላ በአንድ የሆነው ያሸንፏቸዋል አሁንም ብለን ተስፋ አለን ማለት ነው። ግን ደስ የሚለው የምሳሌ መታከም ና መዳን ነው ከምንም በላይ ማለት ነው። ቀጣይ ደግሞ እንግዲህ የማህሌትን አሁንም ሶስተኛው ሁለት እንግዲህ ወርደት እንጠብቃለን እና ብዙ ያሸንፋሉ እንላለን።